እባካችሁ ደቂቃ ጨምሩልኝ። እኔ እስካሁን ድረስ ሰማይን ምድርን ቢገጠም ምንም አይነት መልስ ለመስጠት ሶሻል ሚዲያ ላይ መጥቼ አላውቅም። ዘፈን አልከው መዝሙራችንን ጨፈርክ ለምትለው እጨፍራለሁ፣ ግን እውነተኛ በሆነ ዘፈን እየደነስክና ምን ማለት ነው? ሸሚዝ እንደዚያ ውልቁ ከዚህ ራቁትን ሆኑ ልክ እንደ ማንኛውም ሴኩላር እንትን

ደግሞ ውድ የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም ወዳጆች እንደም ቆያችሁ እንደ ውስጥ ያደረሳችሁ፣ እኔ አለው እግዚአብሔር ይመስገን። ለዚህ የዩቱብ ቻናል አዲስ የሆናችሁ እኔ ሶስና ካሱ እባላለሁ። ይህ የተዋህዶ ቤተሰብ የሚል የዩቱብ ቻናል ነው። ቻናላችን ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ በትህትና እናጠይቃችኋለሁ። ሰብስክራይብ አድርጋችሁ የምትመለከቱ እግዚአብሔር ያክብርልኝ። ቪዲዮንም ከመጀመራችሁ በፊት ላይክ እንዲሁም ሀሳብ አስተያየታችሁን ኮመንት ላይ በጨዋነት ስለምታስቀምጡልኝ እጅግ አድርጌ አመሰግናለሁ። ለዛሬ ያዘጋጀሁላችሁ ቪዲዮ ወንድማችን በረከት በቲክቶክ ላይ ብዙዎቻችሁ ልታውቁ ትችላላችሁ። የቤተክርስቲያን ልጅ ነው እና ለእንዴት ለቤተክርስቲያን የገቢ ማሰባሰቢያ ይሰበስባል በሚል በሌላ አጀንዳ፣ በሌላ ነገር ቀይረውበት አካውንቱን ዋርኒንግ እስከማሰጠት ደረጃ ደርሰዋል። እና እሱስ ምን ብሎ ነው እንደዚህ ሊሆኑ የቻሉት? አመፅ ሊያስነሱ አመፅ ነው እና እስከ ዋርኒንግ አካውንቱ ዋርኒንግ እስከማሰጠት ደረጃ ድረስ ደርሰው ነው እና ምንድነው የሚ የሚለውን እናያለን። እስከ ቪዲዮ መጨረሻ አብራችሁ እንድትቆዩ በትትና ጠይቃችኋለሁ። ቪዲዮዎቼ ለብዙዎች እየተዳረሰ ስላልሆነ ላይክ እና ሼር እያደረጋችሁ እንድትጀምሩ በትትና ጠይቃችኋለሁ። በመጀመሪያ የወንድማችን የበረከት ተስፋዬ ቲክቶክ አካውንት ዋርኒንግ ሰጥቶታል። ማድረግ ያለባችሁን አድርጉ ነው የመጀመሪያው መልእክቴ። ሁለተኛው መልእክቴ ቪዲዮ ከመጣላችሁ በደንብ ኮፒ ሊንክ፣ በደንብ ሼር ማድረጋችሁ እንዳትረሱ። ሌላው ነገር ሰሞኑን የሆኑ ቲክቶከሮች በረከት ተስፋዬ እንዴት የፕሮቴስታንትን መዝሙር ዘፈን ነው ትላለህ በሚል ተቃውሞ ተነስቶበት ነበር። ለመሆኑ ቤኪ ወንድማችን የፕሮቴስታንትን መዝሙር ዘፈን ነው ብለዋል የተባለውን እስቲ ከቪዲዮ እንይ። ቤተክርስቲያን እንግዲህ በዙሪያው እንደምትመለከቱት የዘፈን እንዲሁም የተለያዩ ነዋሪዎች እንዲሁም በምናፍቃን የተከ እስቲ እስቲ አንድ እንድገመው እንድገመው እንዴ፣ በመናፍቃን ነው የተከበበ። ፕሮቴስታንት የሚል ቃል ሰምታችኋል? ይሄ ቃል ካፋ አልወጣም። እኔ እስከ ሰማሁ ድረስ ፕሮቴስታንት የሚል ቃል እኮ ካፋ አልወጣም። መናፍቅ ነው ያለው አይደል? መናፍቅ ነው ያለው። እስቲ ድገመው። እንዴ፣ በመናፍቃን ነው የተከበበ። እንዴ አሁን እንዴት አገናኝታችሁት ነው? ድሮ መናፍቅ ድሮ መናፍቃና እንባልም መናፍቅ አይደለንም ስትሏል ነበር። እንዴ አሁን እንዴት እናስታርቅታ ሀሳባችሁና ተቃውሟችሁ መናፍቅ ካልን እኛ ያው መናፍቃን መናፍቃን ናቸው። እኛ ድሮ የምንልበት ነው። እንዲህ እየተማመንን ከሄድንማ ጥሩ ነው። ያው እንግዲህ ተከታትለ እንደተመለስነው ነው። መናፍቅ አትበሉን እያሉ ነበረ። ወንድማችንም ደግሞ ምንም አይነት የፕሮቴስታንትን ስም ወይም ደግሞ የጴንጤ ብሎ የጠራበት የለም። ነገር ግን እነሱ ነገር አስነስተው እራሳቸው በራሳቸው ነገሩን ቀያይረው ወደ ሌላ አጀንዳ ገብተዋልና ሙሉ ቪዲዮ ልጁ ምንድነው የተናገረ? የሚለውን ሙሉ ቪዲዮ ፕሮቴስታንቶችን ብትሆኑ ያልሰማችሁ ልትኖሩ ትችላላችሁ። አንዱ ከአንዱ ሲባል የሆነ ሌላ ሰው ሲያወራ እውነት መስሏችሁ ሊሆን ይችላል። እና የእናንተ ስም እንዳልተጠቀሰ እዛ ጋር ምንም ነገር እንደሌለ የሚያሳይ ቪዲዮ አለ እና ሙሉ ቪዲዮን አይተን እንመለስ። እባካችሁ ደቂቃ ጨምሩልኝ። ለምን ደቂቃውን መጨመር እንዳስፈለገ እስቲ ኑና አብረን እንመልከት። ዛሬ ከጳውሎስ ጋር የተገናኘ ነው። በዚህ በሐዋሳ ደብረሳሌም ቅዱስ ቂርቆስና ቅዱስ ሚናስ ቤተክርስቲያን ነው። ከኋላ ምን ይሰማችኋል? ይህ ቤተክርስቲያን እንግዲህ በዙሪያው እንደምትመለከቱት የዘፈን እንዲሁም የተለያዩ ነዋሪዎች እንዲሁም በመናፍቃን የተከበበና ለአገልግሎት እጅግ በጣም አስቸጋሪ ነው። ይህንንም እንግዲህ ቦታውን ለማስፋትና የተለያዩ ስራዎችን ለማሰራት የቪዲዮ ስንቀርጽ እንኳን ዘፈኑ ይሰማችኋል አይደል? እና እንደዚህ አይነት ቦታ ላይ ያለው ማለት ነው ቤተክርስቲያኑ ይሄን የምትመለከቱት ቤተልሔም ከሰዎች በስተጀርባው ከቤታቸው ጋር የተያያዘ ነው። ይህንን እንግዲህ ለማስተባበር ህዳር 12፣ 13 እና 14 ከምሽቱ አንድ ሰዓት ጀምሮ በላይቭ የቀጥታ ስርጭት ገቢ ማሰባሰቢያ እናደርጋለን ማለት ነው። አብራችሁ እንደምትቆሙ ተስፋ እናደርጋለን ማለት ነው። ያው እንግዲህ ወንድማችን በረከት የተናገረው ንግግር ይህንን ይመስላል። ምንም አይነት ስማችሁ አልተጠቀሰም። ፕሮቴስታንት ወይም ደግሞ ጴንጤ የሚል ነገር የለም። ወይም ደግሞ የጴንጤ መዝሙር ገብቶ ወደ ዘፈን ቀይሮ የጴንጤ መዝሙር ዘፈን ነው ያለበት ነገር የለም እና ዘፈን ሊኖር ይችላል፣ ከጀርባው ዘፈን እየሰማ ሊሆን ይችላል። የእኛ መዝሙር ዘፈን ነው ብላችሁ ካሰባችሁ ግን ምን እንደሆነ አይተን እንመለስ። ዘፈን አልከው መዝሙራችንን፣ ጨፈር ከለምትለው እጨፍራለሁ። ግን እውነተኛ በሆነ ዘፈን እየደነስክ እና ኢንፐርሶኔት እያደረክ ሊፕሲንክ እያደረክ ቪዲዮ የምትሠራ አንተ ነህ። እሱን እሱን ኦርቶዶክስ አትከለክልም፣ በዘፈን ስትሰራ ማለት ነው። ኖርማል ዘፈን የሚባለው

ተመለስነው ነው እራሳችሁ በራሳችሁ መዝሙሩ ዘፈን ነው ያላችሁት እራሳችሁ ናቸው እና እንዴት ከዘፈን ላይ እንደምትገለብጡ መዝሙሩ በራሱ እንዴት ወደ ዘፈን እንደሚቀራረብ ዘፈን እንደሆነ የሚያሳዩ ቪዲዮዎች ናቸው። በጥቂቱ ነው እንጂ እጅግ በጣም ብዙ አሉ። እነዚህን ቪዲዮዎች ተመልክተን ተመልሰናል። በሌላ ቪዲዮ ደግሞ አንድ ህፃን ልጅ አለ ቲክቶክ ላይ በጣም ህፃን ነገር የሚያቀሳስር ልጅ አለ እና ያልሆነውን ነገር ወደ ሌላ ነገር ለውጦ የሚናገር ልጅ አለ እና እሱም ደግሞ በእንደዚህ አይነት ጉዳይ ነገር አስነስቶ እንደ ዘፈን ትላለህ። የኛ መዝሙር እንደ ዘፈን ትላለህ። እንደ ተከታተለ የፕሮቴስታንት መዝሙር ዘፈን ነው ብሎ የተናገረበት ነገር የለም። የፕሮቴስታንትን ስምም ሆነ ጴንጤ ብሎ የተናገረበት ነገር እንደሌለ ሙሉ ቪዲዮን አይተን ተመልሰናል። ነገር ግን ይሄ ልጅ ያቀሳስርና ነገር ሊያስነሳ የፈለገ ልጅ ነው። እና እሱም ደግሞ በሰሞኑ አንድ ልጅ ከዚህ ቪዲዮ በፊት የሰሯቸው ቪዲዮዎች ላይ አሳየቻቸዋል። ግብረሰዶም ነኝ ብሎ እጅግ በጣም የሚያሳዝን አደባባይ ወጥቶ የተናገረ ልጅ አለ። እሱን ልጅ እኔ ግን በጣም ወድሃለሁ እስከ ማለት ደረጃ ደርሷል። እና እሱም ቪዲዮ ደግሞ አይተን እንመለስ። ስለ ራስህ ማታ እኮ ነህ፣ ግን እኔ ላስታውሰው ጾታን ቀይረ እንደ ሴት እንደ ግብረ ሰዶማውያን ቪዲዮ ካልሰራ ማንም የማያ ተራ ቲክቶከር እንደወቃ ትርሳ ግብረ ሰዶም ነኝ እኔ ግን በጣም ነው የምወደው። አብዛኞቻችሁ አልተዋጠላችሁ አሁን ይሄ ሰው በጣም ነው የምወደው

ተመለስነው ነው ምንም ኤዲቲንግ የሌለበት። መጀመሪያ ላይ እኔ ግን ወድሃለሁ ሲለው ሰምታችኋል። እና ይሄ ልጅ ነው በረከት ወንድማችንን ነገር አቀሳስሮበት ወደ ሌላ ነገር አዙሮበት አካውንቱን ዋርኒንግ እስከማሰጠት ደረጃ የደረሱት ማለት ነው። ያው እንግዲህ ከዛ በኋላ ያየናቸው ቪዲዮዎች አሉ እዛው የራሱ የሆኑ ፓስተሮችም ሆኑ እዛው ዘማሪያንን የሚሉ የፕሮቴስታንት አገልጋዮች እንዴት ግብረሰዶብ እንደሆኑ ለመመለከታት እንደተመለስነው ነው። ወንድሞቹ ናቸው እና የራሳቸው ተግባር ስለሆነ ችግር የለውም። ነገር ግን ይህ ኢትዮጵያ ስለሆነ እጅግ በጣም የሚያሳዝን ነው። እሱ ደግሞ ወንድማችን በረከትን እንደዚህ ሊናገር ይገባዋል ብዬ አላምንም። ያው እንግዲህ ለመጥፎ ነገር ይተባበራሉና ፕሮቴስታንቶች ለመጥፎ ነገር አንድ ነውና የሚሆኑት ተረባርበ አካውንቱን ዋርኒንግ አሰጥተውታል እና እኛም የኦርቶዶክስ ልጆች ተረባርበን አካውንቱን ኮፒ ሊንክ እንድና ለማድረግ በትትና ጠይቃቸዋለሁ። ምክንያቱም ሐዋሳ ላይ ለሚደረገው የገቢ ማሰባሰቢያ ሲል ነው እና የተናገረውን ንግግር በሌላ ነገር ቀይረውበት አካውንቱን እስከ ዋርኒንግ ደረጃ ያደረሱበት። እኛ ደግሞ ገብተን ፎሎ ያላደረጋችሁት ፎሎ፣ ኮፒ ሊንክ ደግሞ እያደረግን አካውንቱን ከዋርኒንግ እንድናስወጣ ብዬ በትትና አሳስባቸዋለሁኝ። ለዛሬ አዘጋጅቼ ያቀረብኩላችሁ ቪዲዮዎች እነዚህን ይመስላሉ። ቪዲዮ ለብዙ ሰዎች እየተዳረሰ ስላልሆነ ለብዙዎች እንዲዳረስ የደረሳችሁ ሰዎች ቪዲዮ ላይክ እንዲሁም ሀሳብ አስተያየታችሁን ኮመንት ላይ ለብዙ ሰዎች ደግሞ ሼር እንድታደርጉልኝ በትትና ጠይቃችኋለሁ። በሌሎች ቪዲዮዎች እስከምንገናኝ ሰላም፣ እግዚአብሔር ከሁላችን ጋር ይሁን። ሰላም ቆዩልኝ። ያርጃል ያለም ዝና ጥበብም ሆኖ